በርካታ የመንግስት አገልግሎቶችን በአንድ ጣራ ስር በማደራጀት እና በማቀናጀት ለዜጎች ውጤታማ አገልግሎት ለመስጠት የሚያስችለው መሶብ የአንድ ማዕከል አገልግሎት በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት መጀመሩ ይታወሳል። በድሬዳው አስተዳደርም የፌዴራልና የአስተዳደሩ የተለያዩ ተቋማትና 28 አገልግሎቶችን ያካተተው ድሬ መሶብ የአንድ ማዕከል አገልግሎት ተመርቆ ለህዝብ ክፍት ተደርጓል። መሶብ የአንድ ማዕከል አገልግሎት ተቋማት በተቀናጀና በተናበበ መልኩ ለዜጎች ቀልጣፋና ፍትሃዊ አገልግሎትን በመስጠትና የመልካም አስተዳደር ችግሮችን በመቅረፍ ረገድ አበርክቶ የጎላ ነው። የለውጥ መንግስታችን ከማይደራደርባቸው ጉዳዮች መካከል አንዱ የዜጎች ሮሮ የሚበዛበት የመልካም አስተዳደርን ችግር መቅረፍ በመሆኑ ምክንያት ባለፉት ዓመታት ይህንኑ ችግር ለመቅረፍ ይህንኑ ችግር ሊፈቱ የሚችሉ የተለያዩ የሪፎርም እርምጃዎች መወሰዷቸው የሚታወቅ ነው። ይህ የመሶብ የአንድ ማዕከል አገልግሎት በብቁ የሰው ኃይል የተደራጀና በቴክኖሎጂ የተደገፈ ብሎም የከተሞቻችንን ሁለንተናዊ ለውጥ የሚመጥን ዘመኑን የዋጀ ቀልጣፋ አገልግሎት ለመስጠት የሚያስችል አዲስ ከፍታና ተቋማዊ የመፈጸም አቅማችንን በእመርታ የሚያረጋግጥ ከመሆኑም በላይ ለዜጎች የገባ ነውን ቃል በተግባር የምንገልጽበት ምቹ ሁኔታ እየፈጠረልን ታሪካዊ ድል ነው። ድሬ መሶብ የአንድ ማዕከል አገልግሎት በአስተዳደሩ የሚሰጡ መንግስታዊ አገልግሎቶች ቀልጣፋና ዘመናዊ በማድረግ ቀደም ሲል በዜጎች ላይ ሲደርሱ የቆዩ እንግልቶችን ለማስቀረት ያስችላል። የመሶብ ድሬ አንድ ማዕከል አገልግሎት የከተማችን ነዋሪዎች ከተለያዩ አገልግሎቶች ከተለያዩ ተቋማት ለማግኘት የሚያደርጉት ጥረት ይደርስባቸውን የነበረውን እንግል በማስቀረት በርከት ያሉ የተለያዩ ተቋማትና አገልግሎቶችን ዲጂታል በሆነ መንገድ በአንድ ማዕከል እንዲያገኙ የሚያስችላቸው ሲሆን በዚሁም ድሬዳዋ የብልጽግና ተምሳሌት ከተማ ለማድረግ የጀመርነውን ጉዞ የምናሳካው ስለመሆናችን አንዱ ማረጋገጫ የሚሆን ትልቁ ኢኒሽየቲቭ ነው። የመንግስት አገልግሎትና አስተዳደርን ውጤታማ ከማድረግ ባሻገር የተቋማት አገልግሎትን በቴክኖሎጂ የተደገፈ ቀልጣፋና ጥራት ያለው እንዲሆኑ በማስቻል ስማርት ድሬን እውን ለማድረግ ከፍተኛ ሚና ያበረክታል። የተቋማት አገልግሎቶች በቴክኖሎጂ የተደገፈ ቀልጣፋና ጥራት ያላቸውን እንዲሁም እንዲሆኑ የማድረግ የሚቻልበትን አቅም በመፍጠር ስማርት ድሬንዋን እውን ለማድረግ እያደርግን ያለነውን ጥረት በእጅጉ የሚያጠናክርንና ሚቹ አጋጣሚ ጭምር ነው። የአንድ ማዕከል አገልግሎት በተለይም የንግድ ማዕከል በሆነችው ድሬዳዋ ምርታማነትን በማሳደግ ረገድ የላቀ ሚናም ያበረክታል። መሶብ አገልግሎት ምንድን ነው? ምርትና ምርታማነት ይጨምራል ስንል፣ ለምሳሌ የንግድ ቀጠና እዚያ ያለ ፋብሪካዎች እዚያ ያለ ምርታቸውን ይልካሉ፣ ሲስተም ይጠቀማሉ። ገቢ ሊስት ሲስተም አለ፣ የክፍያ ሲስተሞች አሉ እነዚህ የሎጂስቲክ እቃዎች ልውውጣለ፣ በዚሁ እቃቸውን ይለዋወጣሉ፣ ክፍያቸውን ይፈጽማሉ። ከወረቀት አልባ በሆነ ሲስተም ጨርሰው እዚሁ የንግድ ቀጠና አለን፣ እዚሁ መኪና ይቻላል፣ የንግድ እንትኑ ይከናወናል። የድረቅ ወደብ አለን፣ የተለያዩ ስራዎች አሉ። እነዚህ ሁሉ በሲስተም ይጠቀማል፣ እዚሁ ያልቃሉ፣ ይጨርሳሉ። መጥቶ ብቻ ኦንላይን ነገር መረከብ ነው። ቤታቸው ድረስ አገልግሎት የሚደርሳቸው ማለት ነው፣ ባሉበት ስፍራ ደርሶ። ስለዚህ አንደኛ ጊዜ ያሳጥራል፣ ምርታችን ሳይዘገይ ቶሎ ይደርሳል።